ኢትዮጵያ የጀመረችው የባህር በር ጥያቄ ሌሎች የአፍሪካ ሀገራትንም እያስተጋቡት ይገኛሉ። የባህር በር ጉዳይ የምስራቅ አፍሪካ ሀገራትን ጦርነት ውስጥ ሊያስገባ ይችላል የሚል ስጋትን ፈጥሯል። ከኤርትራና ከኢትዮጵያ በተጨማሪ በዩጋንዳና ኬንያ መካከል ያለው ውጥረት ጨምሯል። በሁለቱ ሀገራት መካከል ያለው የቃላት ምልልስ የቀጠለ ሲሆን የኤርትራው ማስታወቂያ ሚኒስቴር አቶ የማነህ ገብረ መስቀል የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖለቲካ መድረክ ላይ ኢትዮጵያ በዘላቂነት የሚያውከው የኢሳያስ ዶክትሪን ነው በማለት የጠቀሱ የሚያደርሱትን ምንም ምክንያታዊነት የሌለው ነው በማለት አጣጥለዋል። አቶ የማነ ይልቁንም የኢትዮጵያ ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ተጎጂነት ትርክት ተቀይሯል ብለዋል። ብልጽግና አስፈላጊ ከሆነ የባህር በር በኃይል ቢሆን እናገኛለን ከሚል ትርክት ለጊዜውም ቢሆን ዝም ብለዋል ሲሉ ተደምጠዋል። ሚኒስቴሩ ብልጽግና ፓርቲ ባለፉት ሁለት ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰረው ስራ ነው በማለትም ተችተዋል። ክቡራን ተመልካቾቻችን ተጨማሪ መረጃዎችን ለማግኘት የፕላስ ምልክቷን ይጫኑ።